በስምአት ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። የልውል እግዚአብሔር ፍጹም ሰላም ከሁላችን ጋር እንዲሆን እየተመኘን ለዛሬ ራስን ስለ መግዛት ማስታወስ ወደናልና አቦነታችሁ አይልል። የመጨረሻ አንድ ኩኪስን ስችን ትችላለሽ፣ ግን ይጠየቃል ለነገ አሁን የመኝታ ጊዜ ነው አለችናል አዘነ እርሱም እየቦረሸ ቤጃማውን እየለበሰ ማሰቡን ጠጠለ። ኩኪሱ ውሃ ለመጠጣት ወደ ኩሽና ሄደ። ኩኪሱ በላስቲክ ከረጢት ውስጥ ነበር። ማንም አላየውም። ከረጢቱን ይዞ በፍጥነት ወደ ክፍሉ ገባ። አንድ ኩኪስ ከከረጢቱ ውስጥ አወጣና ብመጣ ሲፋፍጥ፣ በድንገት የእግር ሙቃሰ። ወንድሞ ሚኪ ነበር ቢኒ ብርድ ልብሱ ውስጥ ተደበቀ ሚኪ ወደ ክፍሉ ገቡ ምን እያደረግክ ነው ብሎ ጠየቀ ቢኒ ብርድ ልብሱ ውስጥ መጽሐፍ አገኘና እያነበብኩ ነው አለ ሚኪ ብርድ ልብሱን ሲገልጥ እጁ ላይ ውኪስ አየ ለመጽሐፍ ልባት እየተጠቀምኩበት ነው አለ ቢኒ እናታቸው ገባቸው ውኪስ ለመጽሐፍ ልባት ቢኒ እናቱና ወንድሙ ይሄዳል ብሎ ተስፋ በማድረግ ራሱን በብርድ ልብስ ሸፈነ። ኩኪሱን ሲመለከት ልክ እንዳልሰራ አስተዋለ። በብርድ ልብሱ አጮልቆ አይቶ አለመሄዳቸውም ሲያውቅ መብላት ፈለግኩና ኩኪሱን ወሰድኳል። እናቱ እውነቱን ስለተናገርክ አመሰግናለሁ አለችው። ቢኒ አፈረ። ጥሩ ስሜት አይሰማኝም አለ። እናቱ አልጋው ላይ የተቀመጠች እንዲህ አይነት ነገር በሚያጋጥመህ ጊዜ እንደገና ሰላም እንዲሰማህ ወደ ፈጣሪ በመጸለይ እና ይቅርታ በመጠየቅ እግዚአብሔር ከዚህ መጥፎ ስሜት እንድትወጣ እንዲረዳ ማድረግ ትችላለህ፣ አለችው እናት። ወንድሙ ሚኪና ቢኒ ተንበርክከው ጸሎት ማድረግ ጀመሩ። ሲጨርሱ ቢኒ እናትና ወንድሙ ኩኪሱን ያለ ፍቃድ ስለወሰደና ስለዋሸው ውሸት ይቅርታ እንዲያደርጉለት ከጠየቀ በኋላ ሁልጊዜ እንዲህ አደርጋለሁ። አሁን ጥሩ ስሜት እየተሰማኝ ነገ የተሻለ ጣዕም ይኖረዋል በማለት ኩኪስ ነና ተሰጣ። ፈጣሪያችን ጌታችንና መድኃኒታችን ኢየሱስ ክርስቶስ እስከ ሞት ድረስ የወደደንን ፍጹም ፍቅር ብናቃልል አይገባም። በተቻለ መጠን የፈጣሪ ፍቃድ ልንጠብቅና ልንተገብር ይገባል። ሰዎች ነንና አንዳንዴ በማወቅም ሆነ ባለማወቅ ከፈቃዱ ስንወጣ ደግሞ ፈጥነን በይቀርታና ሳምን መለስ ይኖርብናል። እሺ ልጆች በጽሞና ስለተከታተላችሁኝ አመሰግናለሁ። ስለነበረ ንግሮ ጊዜ የእግዚአብሔር ስም የተመሰገነ ይሁን። በሚቀጥለው ጊዜ እስከምንገናኝ ደህና ሁኑ ልጆች። የዛሬ አበባዎች የነገ ፍሬዎች። ደህና ሁኑ ልጆች።